ቤተሰብ ይሄን ሰሞን ያለው ነገር ታውቃላችሁ። እንግዲህ የመጀመሪያ መፎከሬ ትምህርቷንም ትማራለች፣ ስራዋንም ትሰራለች፣ ልጁም ይወለድልናል፣ እኛም እናሳድጋለን፣ ኃላፊነታችን እንወጣለን ብለን ነበር ማለት ነው። የኔ መፎከሬ የሆነ እያለ ሌሎች የተጨናነቃችሁ ሰዎች አላችሁ። አሁንም ይሄ መፎከር መቀላቀል የምትፈልጉ ትምህርቷንም ትማራለች፣ ስራ መረቃቷንም ትመረቃለች፣ ስራዋንም ትይዛለች፣ የዩቱብ ስራዋንም ትሰራለች ኃላፊነቷን በአግባቡ ትወጣለች በሚል መፎከር ግቡ። ማለ እኔ ምለ። በዚሁ አጋጣሚ ላይ የፍዋድ እና የብሩክ የፈቲ የፈቲ ፌንት መንቀል፣ የብሩክ መንቀጥቀጥ፣ የፎድ መደንገጥ ግራ አጋብኛል። በቃ እናንተ እኔ ኮ ግራ አጋባችሁን። ሽሉን የተሸከመችው ፍቅር ናት። የእናንተ መፍራት መንቀጥቀጥ ምንድነው? እንደዚህ ያደርጋችሁ ቆይ። ዲያረ ተው ተው ተው ተው። በቃ እንዴ! እኛ እኮ ውለታችን አሁን ከፍቅርን እባክሽ ብለን በልመና ዘጠኝ ወር ከአንድ ቀን በቃ ዘጠኝ ወር ከአንድ ቀን እሷ እንድትሸከምልን ለምንላል። እውነት ለመናገር እሷ እንድትሸከምልን ዘጠኝ ወር ከአንድ ቀን ለምንላል። ፎር ደግሞ ሰባተኛው ወርና ስምንተኛው ወር እግር ማጠቡን፣ ወገን መገደፉን፣ ሆድ መገደፉን፣ የተለያዩ ትሪት ማድረጉን ለፎር ጥረናል። የወንድመትና ደግሞ ፈቲ ደግሞ ምናማረች ብሎ መጠየቅን ብሩክ ደግሞ ወዴት ልውሰድሽ? ወዴት ላዝናናሽ? ምን ይሻልሻል? ምን ልታዘዝሽ? ብሎ ማለትን እነዚህን ኃላፊነታችሁን ከወጡ የልጁ ማሳደጉ ነገር ምንም እንዳያሳስባችሁ ብለን ተናግረናል። እኔ ለራሴ ተናግሬያለሁ። እኔ የራሴን አሻራ ሳልፌ ነው የምወጣው። እናንተም አንዳንዳችሁ እንደዛ አርጉ ብለን ተነጋግረናል። እኔ የእናንተ መፍራት፣ የእናንተ መደንገጥ፣ የእናንተ መበረጋገጥ ግራ አጋብቶኛል። ጽንት እናንተ አልተሸከሙ እሷ ጋር ታስማምተናል። በንግስቷ ጋር ዘጠኝ ወር ከአንድ ቀን ዘጠኝ ወር እንደምንበሽ የአንድ ቀን ምጧል እንድትሸከምልን በአግባቡ ለምንናል ተስማምተናል። አሁን የእናንተ እንግዲህ ዛሬው ደግሞ ምን ይሆን ምን ይሆን ነገሩ፣ አትጨነቁ። በቃ አትጨነቁ፣ አትረበሹ። በቃ ምንም አያሳስባችሁም። ለማሳደጉ፣ ለማሳደጉ እኛ አለን። ምንድን ነው የምንሰራው? የእኛ ስራ ምንድን ነው እንዴ? ልጁ ሲመጣ አሁን እኛ፣ ሌላው ደግሞ ቲክቶክ ላይ ያላችሁ ሳሉለች በሙሉ ልጁ ከተወለደ በኋላ አንድ ሰው ቲክቶክ ላይ ማየት አልፈልግም። ሁልሽም በየስራሽ ግማሹ ወደ ባንበርስ መቀየር፣ ግማሹ ወደ ምግብ ማዘጋጀት፣ ግማሹ ወደ ጡጡ፣ ግማሹ የተለያዩ ነገሮችን ስራ በመስራት ነው የምንሰመራው ማለት ነው። እስከሚወለድ ድረስ ችግር የለውም፣ ቲክቶክ ላይ ተቀመጡ። ከዛ በኋላ ልጁ ከተወለደ በኋላ እያንዳንድ ቲክቶክ ሰፈር ማየት አልፈልግም፣ አይናችሁን ማየት አልፈልግም። የስራ ፊልዳችሁን እያወቃችሁ በአግባቡ እንድትወጡ ስንል በአክብሮት እንጠይቃለን። አቤት እኔ ኮ ስራ ፊልድ የስራ መደብ የስራ ፕላን አላውጣ፣ በቃ እኔ አላውጣ አልኳችሁ፣ እኔ አላውጣ። አሁን የሁላችንም ድምፅ እንዲሰማ የምንፈልገው ምንድን ነው? ፍቅሪችን ዘጠኝ ወር ከአንድ ቀን እንድትሸከምልን፣ ፎዋር ጀርባ መገደፉና ሆር መገደፉ እግር ማጠቡን እንዲተፍ ተፍ እንዲልልን፣ ብሩክ የወንድምነቱን ደግሞ የት ነሽ ምንሻልሻል ወደ የሉ ሰዲሽ ወደ ወዴ ላዝናናሽ፣ ወደ ወዴት ወቅት ታደርጊያለሽ? የት አካባቢ ነው? የትኛው ፓርኪንግ ፓርክ ፓርቲ ይሻልሻል? ፓርክ ነው ፓርክ፣ አዎ ፓርክ። የትኛው መዝናኛ ቦታ ይሻልሻል? እያለ ብሩክ ይሄን ነገር ማረግ አለበት። ፏድ መቼም ያው ለማዘል ሆዷ ልጅ ስለያዘ ያው ወገን መገደፉን እግር ማጠቡን ስተኛ ምቾት እንዲሰጣት በማረግ መጠየቅ መንከባከቡ ለፋር ሰተናል ምን መብላት እንደሚያምራት ምን ምግብ እንደሚወሰዳት ጥያቄ በመጠየቅ ላይ ደግሞ ፈቲ ሰተናል። እኛ ኳ ሰማርትናል እኮ በቻልና አውቅም ጀስት ቀን መቁጠር ብቻ ነው አሁን ያለን እኛ ቀን መቁጠር፣ ዘጠኝ ወር ከአንድ ቀን እንደምንም ብለሽ ውለታ አንዲቱ ጠይቃለን እንጠይቃለን አንቺ ደግሞ ውለታ በቃ ምንም መጥፋት አያስፈልገው፣ መጥፋት አያስፈልገው፣ መደበቅ አያስፈልገው፣ ስልክ አለማንሳት አያስፈልገው ጀስት እችን ነገር ብቻ ማድረግ ነው። እንዴ አንዳንድ ጊዜ ተለመኑን እንጂ እኛን እናሳድገው ነገር እናንተ ምን ሆናችሁ እንዴ? ምን ሆናችሁ? ምንድን ነው ያጨናነቃችሁ ነገር? እስኪ ንገሩን፣ እስኪ ንገሩን። እንዴ ደግሞ የትም አጠፋ። አይዟችሁ፣ አትፍሩ። ምንድነው የሚያስፈራችሁ? ያስፈራችሁ እኛም ብትነግሩን እኮ የት እንዳለች ራሷ እነግራችሁ ነበር። ዝም ብላችሁ ነው እንጂ መጨናነቅ ያመሳችሁ። የዛሬው ደግሞ ቪዲዮ ምን ይሆን? አይዟችሁ፣ በተስፋ ጠብቁ በተስፋ ጠብቁ። ምንም እንዳፈሩ እንዳፈሩ፣ ከዛ ዱ አርጉ። ሁለት አርጉ በሰላም ለማቀፍ ያብቃሽ፣ በሰላም ሁለት ያርግሽ ብላችሁ ዱ አድርጉ። በቃ እኛም አክስትም፣ አያትም፣ አጎትም ወንዶችም አጎትም ትሆናላችሁ፣ ሴቶችም አክስት ትሆናላችሁ። እንግዲህ የዘራችሁትን የፍሬ ውጤት ለማየት የቸኩላችሁ በሙሉ እችን ዘጠኝ ወር እንደምንም ብላችሁ ተረጋግታችሁ ሪዌት ማለት ነው። አንዳንዴ ሰዎች እንደው በጣም ታስቁኛላችሁ እና እባካችሁ፣ እባካችሁ እናንተ ስቃችሁ እኛንም አታስቁ እኛም እንድሳቅደ። አዎ ነገሩ እንሳቅ መሰለኝ፣ እንሳቅ መሰለኝ። የሳቅ ጊዜውን እንሸኘው ማለት ነው። አንዳንዴ ሰዎች ደግሞ ሪል አርጋችሁት፣ ሪል ነው ግን ነገሩ እንደዛ ነው አይ ብሩክ ቂብጣም ከሆነ ይጠፋል አለ እርጉዝ ከሆነም የሚገፋል አለ አይ አንተ አንተ እኮ አትተርት ለካ ወሎዬ ነህ አይ እንደው አይ እንደው እውነት ለመናገር እንደው ተረት እኮ አንተ ነህ የተረትከው እኮ ያ ነው እኮ እኔ እኮ ግራ አጋባችሁኝ ነይ መቆጠጥ ያስፈልጋል ይ